ሰላም ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም ዛሬ በጣም ቢዚ ነኝ ትንሽ አድካሚ ቀን ያሳለፍኩት ግን አንድ እህቴ የሆነ መልእክት አስቀምጣልኝ ስለሱ ትንሽ ልበላችሁ ብዬ ነው እና ምን አለችኝ እቺ እህቴ የወፎች ጩኸት ረበሻችሁ እንግዲህ ይቅርታ ደስ ሊላችሁ ነው የሚገባው ደስ ይላላል የመኪናው ነው ትንሽ እንትን የሚለው እና ምን አለችኝ እቺ እህቴ እንዴት ነው ጠንክሮ በመስራት ታምኛለሽ ወይንስ በእድል ታምኛለሽ? የሚል ጥያቄ ያስቀምጣልኛለች። እና እኔ በእድል አምናለሁ። በእድል ከሚያምኑት ውስጥ ነኝ። ምክንያቱም ይሄ የራሴ አመለካከት ነው። ነው አይደለም እምለው በእድል መታመን አለበት ሳይሆን ምለው እኔ እኔ እንደ ሀይሚ በእድል አምናለሁ። በእድል ላምን የቻልኩበት ነገር ደግሞ ምንድን ነው? አይታችሁ ከሆነ ብዙ ጊዜ እንትን ነገር አለ። በቃ የሆነ አንዳንዴ እናት ልጇን ማሳደግ ያቅታትና ትጥሏለች። ብዙ ጊዜ እናት ልጇን የምትጥለው አማራጭ አታ ነው፣ የሆነ ልጇን ጠልታ ምናምን አይደለም። አማራጫታ ልጇን ልትጥል ትችላለች። እኔ አንዳንዴ ብሌም አላደርግም ልጆቻቸውን የሚጥሉ እናቶች ላይ በጣም እንዴት መሰላችሁ? ሰው ሁሉ የየራሱ ሸክም አለው። እያንዳንዱ ሰው ሸክሙን ይችላሉ ወይ አይችልም ወይ። አንዳንዴ እንትና የተሸከመችው ብለን ያቺ ሴት የተሸከመችው ነገር እኛ ይከብደናል። አንድ ሴት የተሸከመው ሸክም እኛን ይከብደ እንዴት ቻለች እንዴት ቻለው ልንል እንችላለን። ያ ምንድነው ያሸካከም እንትናችን ይለያያል ገባችሁ። አንዳንዱ ተቸግሮ እንጀራ እየጋገረ ልብስ እያጠበ ምን እያለ ልጁን ሊያሳድግ ይችላል። አንዳንዱ ደግሞ ይሄን ነገር መሸከም አይችልም። ያ የእያንዳንዳችን የመቻል አቅማችን ነው። የመቻል አቅም ነው እና ስለዚህ ያቺ ሴት ችግር ይገጥማትና ልጇን ትጥለዋለች። ልጇን ስትጥል ያ ልጅ የእድል ነገር ይሆንና መልሶ አንስቶ የሚያሳድገው ማን ነው? በጣም ችግረኛ ሰው። የተወለደው ከችግረኛ ነው፣ ከድሃ ነው። ማሳደግ አቅቷት ማሳደግ አቅቷት ጣለችው። እንደገና ማን አንስቶ ያሳድገዋል? ችግረኛ ሰው ማለት ነው። ይሄ አሁን ለእኔ እድል ነው፣ እድል ነው። አንዳንድ ሰው ደግሞ በጣም ይደክማል ይደክማል ይደክማል። በጣም ብዙ ሲደክም ሲታትር ታዩታላችሁ፣ ግን የዛን ያህል ሲሳካለት አይታችሁ አታውቁ። አይሳካለትም። እሮጣለሁ እሮጣለሁ፣ ምንድነው እኔ ጣብ በሚል ነገር የለም ምናምን ይላል። እና ያ ነገር የሚመስለኝ እድል የለውም ያ ሰው። አሁንም ቅድም እንዳልኳችሁ የኔ አመለካከት ነው። ራሴ ነኝ፣ ኃላፊነቱን ነው የምወስደው። እድል አለ ሳይሆን በእድል ማመን አለባችሁ ሳይሆን፣ እኔም ማምነው በእድል ነው። ልጅቷ የሚጠየቀችኝ ስለ ራሴ ነው። ስለ ራሴ ነው እና እድል በስነ ስርዓት አለ። እድል በእድል ከሚያምኑት ሰው ውስጥ ነኝ ነኝ እና አንዳንዴ ሰዎች እኩል እየሰራችሁ ያ ሰው ትርፋማ ሊሆን ይችላል ውጤታማ ሊሆን ይችላል እናንተ ከዛ ሰው በላይ ደክማችሁ ምን ብላችሁ ምን ብላችሁ የዛን ያህል ሰው ያህል እንትላቱ አንዳንድ ሰው አይታችኋል የነካው ሁላ ይባረክለታል የነካው ሁላ ውጤታማ ይሆንለታል የነካው ሁላ አንዳንዱ ደግሞ የማይፈነቀለው እንትን የማይለው ነገር የለም ግን ሲሳካለት አይታችሁ አታቁም ይሄ አሁን ምንድን ነው እድል ነው እንደኔ አመለካከት ማለት ነው አይ አይደለም ጠንክሮ በሰራ ነው እድል ብሎ ነገር የለም ምናምን ብትሉም አላም ነው እኔ በበኩሌ ምክንያቱ ጠንክሮ ሰርቶ ፈቀቅ ማይል ሰው አለ ፈቀቅ ማይል ሰው ያ ምንድነው እጣ ፈንታው እድሉ ገባችሁ እግዚአብሔር በነገራችን ላይ እኛንን ባጋጣሚ ምነው አሁን ባጋጣሚ ሃይማኖት የምትባል ልጅ አውቄ ሀይሚና ተዋውቄ ምናምን ልትሉ ትችላላችሁ አጋጣሚ አይደለም በእግዚአብሔር ዘንድ ሁሉ ነገር የታወቀ የተከወነ የተጻፈ ነው እና በድርሰት ልመስልላችሁ። አሁን አንድ ደራሲ ፊልም ብታዩ ወይ ድርሰት ስታነቡ እኛ ነን ካሁን ካሁን ሞተች ይሆን ካሁን ካሁን ምን አጋጠማት ምናምን ብለን ገጹን በገለጥን ቁጥር እንትን ልባችን ተንጠልጥሎ ልብ ሰቀላ የሚባል ነገር አላለ? እንደሱ ሆኖ የምናየው የምናነበው እኛ ነን። ደራሱ ያውቃል። ምን መጨረሻዋ ምን እንደሆነ መጨረሻው ምን እንደሆነ ደራሲ ያውቃል። ልክ እንደዛው የኛም ህይወት በእግዚአብሔር ዘንድ ወክ እያረኩ ስለሆነ ነው፣ ይቅርታ ቁና ቁና ተነፈስኩባችሁ። የኛም ህይወት የህይወታችን ደራሲ እግዚአብሔር ነው። ሃይማኖት የምትባል ሀይሚ አላርዘምባችሁ። ስሜት ራሷን ታቆላምጣለች ወይ እንዳትሉ፣ አላርዘምባችሁ ሃይሚ በዚህ በዚህ ቀን እንደዚህ ሆኖ በዚህ ቀን እንዲሆን ምናምን ብሎ ጽፎ ደርሶ ጨርሶታል። መጨረሻዬን ዴስቲኒን እግዚአብሔር ያውቀዋል። እኔ ነኝ ካሁን ካሁን ተፈጠረ ቁጭ ብዬ የማድረው ወይ ደስ ብሎኝ በቃ ይሄ ደስታ እስከ መጨረሻው ነው የሚዘልቀው። ጭንቀት ውስጥም ካለው ይህ ጭንቀት መቼ ነው የሚያበቀው ምናምን ምለ እኔ ነኝ። እግዚአብሔር ግን ያውቀዋል የቱ ጋር እንደሚያበቃ ምክንያቱም ደራሲ የህይወታችን ደራሲ እሱ ስለሆነ ማለት ነው። ስለዚህ እጣፈንታችን እድላችንም በእግዚአብሔር ዘንድ ተቋጭቶ ተቋጭቶ ቁጭ ብሏል ቁጭ ብሏል። ሰው ቢጥር ያ ሰው በቃ እግዚአብሔር በዚህ አይነት መልኩ ነው ፍጻሜ ካለው ሺ ጊዜ ድንጋይ ቢፈልጥ ምን ቢል ዲቪ ደርሶት አሜሪካ ቢሄድ ዘመዶቹ ኢንቪቴሽን ለካውለት አሜሪካ ቢገባ ምን ቢል አሜሪካ የገባ ጎዳና ተዳዳሪ አይታችሁ አታውቁም። አሜሪካ የወደቀ ጎዳና ተዳዳሪ አይታችሁ አታውቁም። አሜሪካ ውስጥ ሆኖ የተቸገረ ሰው አይታችሁ አታውቁም። አንዳንዱ ደግሞ አሜሪካ ሄዶ ያልፍለታል። አንዳንዱ አንዱ ሳውዝ አፍሪካ መቶ ያልፍለታል። አንዳንዱ ኢትዮጵያ ውስጥ ሆኖ ያልፍለታል። ያ ምንድነው እጣ ፈንታ በቃ እድል። በእድል እማምነው ለዚህ ነው አንዳንዱ ሰው ከቦታው ሳይነቃንቅ ከዛች ቦታ ሳይነቃነቅ አድራሻ ሳይቀየር እዛው ሊባረግ ይችላል ያ ምንድን ነው እድል ፈንታ ነው እኔ እኮ አሜሪካ ብሄድ እኔ እኮ ሳውዝ አፍሪካ ብገባ እኔ እኮ ኢትዮጵያ እንደው ያኔ አንዳንድ ደፋርማ ጭራሽ እንትን የሚለው ነገር አለ እኔ እንደዚህ ባይሆን ኖሮ አንቺም ባላገባ የሚላል አንተም ባላገባ እሱም ባላገባ ኖሮ እሷም ባላገባ ኖሮ ያኔ እንትን እንትን ምናምን ሄጄ ቢሆን ኖሮ ምናምን አይነት ነገሮች እንላለን። ግን ኖ ያ ነገር በደራሲው ኦልሬዲ ተጽፎ ያለቀ ነገር ነው ብትሄዱም ትመለሳላችሁ? ከኤርፖርት ልትመለሱት ትችላላችሁ ብትሄዱም? ማን ትሴን ባገባ ኖሮ ምትሉት ላይሳካ ይችላል። አግብታችሁ ፊርማው ሳይደርቅ ሳይደርቅ ልትለያዩ ትችላላችሁ። ያ ምንድን ነው? በእግዚአብሔር ኦልሬዲ የተጨረሰ እና ያለቀ ነገር ነው። እድል ገባቸው አይደል? በራሳችን በድካማችን በጉልበታችን በመፍጨርጨራችን እማናመጣው ከእግዚአብሔር ተጽፎ በቃ። ዘኢንድ ይባላል አይደል? ፊልም ምናምን እንትን ስትሉ፣ በቃ እግዚአብሔር እኮ ዘኢንድ ብሎ የሀይሚን መጨረሻ ዘግቶታል። እኔ ነኝ የምኖረው እየገለጥኩኝ፣ ኖረው አለው። እሱ ግን መጨረሻዬን ያውቃል፣ እኔ መጨረሻዬን አላውቅ። ገባችሁ? ስለዚህ አሁን ያ ሰው እድለኛ። አሁን አንዳንድ ሰው ሎተሪ ሁሌ በየቀኑ ይቆርጣል፣ አይደርስለትም። አንዳንድ ሰው ደግሞ እርሙን ቢቆርጥ ይደርሰዋል። ያ ምንድን ነው? እድለኛ ነው ያ ሰው ማለት ነው። አያችሁ። ስለዚህ እድል እኔ በእድል አምናለሁም። እህቴ መልሽልሽ ከሆነ አላውቅ። በእድል አምናለሁም በጣም ነው ማምነው፣ ምክንያቱም አይቻለሁ በሕይወቴ ከላይፍ ኤክስፔሪንሴ ነው የማውራው። እስከዚህ እድሜ ስኖር አንዱ ሄዶበት ያልተሳካውን መንገድ ሌላው ሲሄድበት ይሳካል። ገባችሁ? አንዱ አድርጎ ያልተሳካለትን ሌላው ሲያደርገው ይሳካለታል። ይሄ ምንድን ነው? እድል ነው። እድል ነው። ያኛው እድል የለውም ማለት ነው፣ ይሄኛው እድል አለው ማለት ነው። እኔ እንደዛ ነው የማስበው። ይሄ በጣም ሰፊ ሰፊ ሰፊ ገለጻ ስለሚያስፈልገው በሰፊው እንመለስበታለን። ምክንያቱም የኔ አመለካከት ይሄ ነው የሌላው አመለካከት ደግሞ አይ እድል የለም፣ ጠንክሮ በመስራት ነው ምናምን የሚል ሊኖር ይችላል። ስለዚህ እስቲ የራሳችሁን አስተያየት ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ያላችሁን አስተያየት እንዲህ በውስጥ መስመር መጻፍ ማትችሉ በዚህ ኮሜንት ላይ እንድነግራችሁ የምትፈልጉት በዚህ ዙሪያ አመለካከት ሀሳብሽ ምንድን ነው ብላችሁ የምትጠይቁኝ ነገር ካለ ኮሜንት ላይ ጻፉልኝ። አመሰግናለሁ ስላዳመጣችሁኝ። ባባይ